ለቻናሌ የተከታዮች በመቶ ሺህ ብር ብቻ ቁምሳጥን፣ አልጋ፣ ኪቺን ካቢኔትና ቲቪ ስታንድን አራት የፈርኒቸር እቃዎችን ይዤላችሁ መጥቻለሁ። እነዚህ የምታዩትን ደግሞ የፈርኒቸር እቃዎች ሙሉ የዋጋ ዝርዝርዝ ቪዲዮ ላይ ስላለ ቪዲዮን እስከ መጨረሻ ድረስ ኮመንት ላይ እቁብ የፈርኒቸር አስጀምረን ትላላችሁ ደግሞ በውስጥ ምንን እየጠየቃችሁ ነው። የፈርኒቸር እቁብም አስጀምረን እኛ ደግሞ የአረቢያን መጅሊስ እቁብ ብቻ ለምን ብላችሁ ለምጠይቁ እህትና ወንድሞቻችን ዛሬ ለዛ መልስ የሚሆን ቪዲዮ ይዤላችሁ መጥቻለሁ። አሰላም አለይኩም ወረሕመቱላህ ወበረካቱ ውድና የተከበራችሁ የቻናላችን ተከታታዮች፣ እንዴት ናቸው? እኛ አልሐምዱሊላህ ተመልካቻችን፣ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬ እየላችሁ የመጣሁት ደግሞ የፈርኒቸር ቪዲዮዎችን ነው ማለት ነው። ተመልካቻችን፣ የሶስት እህቶችን ነው ወደ ሀራ የሚሄድ ፈርኒቸር አለ። ወደ ገራዶ ወረድ ብሎ የሚሄድ ፈርኒቸር አለ። ስለዚህ የሶስት እህቶችን ፈርኒቸር ነው ማለት ነው ይዤላቸው የመጣሁት ተመልካቻችን፣ ይሄ የሶስት እህቶች ፈርኒቸር ደግሞ የምታዩት እንግዲህ እዚህ ጋር በጎኔ ያለው ነው ማለት ማለት ነው እዚህ ጋር የተደረደሩ ናቸው። ሶስት አልጋዎች አሉ እንደምታዩት። እዚህ ጋር አንድ አልጋ አለ፣ እዚህ ጋር ሌላኛው አልጋ፣ ሶስተኛው አልጋ ከወዲያ ዳር አለ ማለት ነው። እንደምታዩት ቁም ሳጥንም ደግሞ በሶስት አይነት ቁም ሳጥን ተደርድረዋል ማለት ነው። ስለዚህ የሶስት አይነቱንም ሁሉም ቁምሳጥን ዋጋ ኪችን ካቢኔት አለ፣ ስንት ብር እንደሆኑ ዋጋቸውን ዘርዝሬ እነግራችኋለሁ ማለት ነው። ተመልካቻችን በዚህ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ሐሳብ አስተያየታችሁን ጻፉልን። ተመልካቻችን ዛሬ ሌላው የምነግራችሁ ነገር ብዙ ጊዜ ኮመንት ላይ እቁብ የፈርኒቸር አስጀምረን ትላላችሁ፣ ደግሞ በውስጥ ምንን እየጠየቃችሁ ነው የፈርኒቸር እቁብም አስጀምረን እኛ ደግሞ የአረቢያ መጅሊስ እቁብ ብቻ ለምን ብላችሁ ለምትጠይቁ እህትና ወንድሞቻችን ዛሬ ለዛ መልስ የሚሆን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ከዛሬው ቪዲዮ በኋላ ኢንሻአላህ አስር እህትና ወንድሞችን በአስር ወራቶች ውስጥ የፈርኒቸር ባለቤት እናደርጋቸዋለን። እሱም እንግዲህ አስር ሰዎች ማለት በወሩ አስር አስር ሺህ ብር ከጠሉ ለምሳሌ በአንድ ወር መቶ ሺህ ብር ነው ማለት ነው ዕቁሙ የሚወጣላቸው። ስለዚህ በወር መቶ ሺህ ብር ከወጣላቸው አንድን ሰው በየወሩ የፈርኒቸር ባለቤት እናደርገዋለን። በመቶ ሺህ ብር ደግሞ ምን ያክል ፈርኒቸር ነው የምሰጠን ብላችሁ ካላችሁ ለምሳሌ በአረቢያን መጅሊሱ ነግሪያችኋለሁ። ቪዲዮውን ገብታችሁ ማየት ትችላላችሁ በአረቢያን መጅሊሱ ልክ እንደዛው እንደነገርኳችሁ በመቶ 100 ሺህ ብር የሚደርሳችሁ የፈርኒቸር አይነት ማለት ነው። ተመልካቻችን አንድ ሜትር 50 አልጋ ለምሳሌ በዚህኛውም አይነት ሊሆን ይችላል፣ በዛንኛውም አይነት ሊሆን ይችላል። በዲዛይ ይሄ መልክም ተለይቶ ነው። ይሄ ኤችዲኤፍ የሚባለው ቀለም ያልተቀባ ነው። ቀለም በተቀባም ሆነ በቀለም ባልተቀባ ሜትር 50 አንድ አልጋ ይሰራላችኋል ማለት ነው። ከዛ በኋላ ደግሞ እዚህ ጋር እንደምታዩት እዚህ ጋር የምታዩት ቁምሳጥን ሳጥን ሶስት ተከፋሽ ነው። ይሄ እዚህ ጋር የምታዩት ቁም ሳጥን ሶስት ተከፋሽ ቁም ሳጥን ነው። በዚህ በሶስት ተከፋች ቁም ሳጥን በለበሰ ማድረግ ይቻላል። እንደዚህ ደግሞ ባለበሰ ቀለም በተቀባም ሶስት በር ቁም ሳጥን። እዚህ ጋር የምታዩትን ደግሞ ኪችን ካቢኔት ማለት ነው። እዚህ ጋር የምታዩትን ኪችን ካቢኔት ደግሞ ይሄ ኪችን ካቢኔቱ ከታች እንደምታዩት ሶስት በር አለው መሀከል ላይ ደግሞ አራት መሳቢያ ያለው እንደምታዩት ከላይም እንደዚህ ሶስት በሮች አሉት። ከዋና በር እዚህ ጋር ደግሞ መስሪያ ቦታው ነው። ስለዚህ ይሄንን ሶስት ተከፋሽ ቁምሳጥን አንድ ሜትር ከሃምሳ አልጋና መሀከለኛ ቲቪ ስታንድ የሚያምር ዲዛይን የሆነ 50 ኢንች ድረስ ማስቀመጥ የሚችል ቲቪ ስታንድ እነዚህ አራቱን እቃ ለአስር ወር የሚቆይ ዲስካውንት ማለት ነው። ለአስር ወር ነው ዋጋው የሚቆየው ለአስር ወር የሚቆይ በ100 ሺህ ብር እነዚህን አራት እቃዎች ነው እቁብ ላይ የምናቀርብላችሁ ከዚህ በላይ አራት ተከፋች ቁም አድርጋለሁ ካላችሁ ይህንን አልጋ ሜትር ከ80 አፈልጋለሁ ወይንም ደግሞ ኪችን ካቢኔቱን ትልቅ ኪችን ካቢኔት ነው የምፈልገው ካላችሁ ነው የሚጨመር ብር ካለ ልክ አረቢያን መጅሊስ ላይ እንደምናደርገው የሚጨመረው። የምትፈልጉትን አይነት ዲዛይን መርጣችሁ ዛሬ በሚሰራበት ሂሳብ ለአስር ወር ያክል ይቆይና ዋጋው ከዛ የምትጨምሩት እቃ ሲጨምሩ እቃውን ዋጋው አይጨምርም ማለት ነው። እቃው እናንተ መጨመር ትችላላችሁ። ከመቶ 100 ሺህ ብር በላይ ከሆነ ከራሳችሁ ትጨምራላችሁ ማለት ነው። ስለዚህ እንግዲህ በዕቁብ ማዘዝ የምትፈልጉ እህትና ወንድሞቻችን ከስር በሚገኘው በዋትሳፕ እና በኢሞ ቁጥራችን አናግሩን። ዲዛይን እና ከለር አስመረጠናችሁ፣ በዕቁብ አስር ሰዎችን መያዝ እንችላለን ማለት ነው። በአሁን ሰዓት በፈርኒቸር ብቻ ነው ይሄ ደግሞ ማለት ነው ተመልካቻችን ሌላው እንግዲህ አሁን ሰዓት ላይ አልጋና ቁምሳጥን ዋጋቸውን እነግራችኋለሁ ማለት ነው። እዛ ጋር የምታዩት ቀለም ሳይቀባ ነው። በዚህ ጋር ደግሞ ያሉት እንደነገርኳችሁ ቅድም ቀቡ ነው፣ ኤችዲኤፍ የሚባሉት ናቸው ማለት ነው። ቀለም ሳይቀባ በሜትር ከ50፣ በሁለት ኮሜዲና ከሆነ 30 ሺህ ብር ነው። እዚህ ጋርም ያለው እንደዛው በሜትር ከ50 30 ሺህ ብር ነው ማለት ነው። በሁለት ኮሜዲና ከሆነ 26 ሺህ ብር ነው፣ በሜትር ከ20 ማለት ነው። በአንድ ኮሜዲና ከሆነ ደግሞ 1500 ብር ይቀንሳል ማለት ነው። እዚህ ጋር የምታዩት አልጋ ደግሞ በሜትር ከ50 ነው፣ እሱ 30 ሺህ ብር ነው ማለት ነው። እዚህ ጋርም የምታዩት አልጋ እንግዲህ ልክ እንደዛው ተመሳሳይ ነው ማለት ነው። በምታዩት መልኩ በቀለም መሰራት ይችላል፣ ያለ ቀለም መሰራት ይችላል ማለት ነው። ተመልካቻችን እንደምታዩት፣ ተመልካቻችን በሶስት ተከፋች ነው። ስለዚህ ይሄ ሶስት ተከፋቹ 36 ሺህ ብር ነው። እንደዚህ በዛ አይነት ዲዛይን ከሆነ እዛ ጋር ያለው ደግሞ 30 ሺህ ብር ነው ማለት ነው። እንደምታዩት እንግዲህ ሁለቱም ይለያያሉ። ያንኛው ቀለም ተቀብቶ ነው፣ ይሄ ደግሞ ኤችዲኤፍ የሚባለው እራሱን የቻለ ቀለም አለ። ይሄ መወልወል፣ ማጠብ በርጭ ነገር መወልወል ይቻላል ማለት ነው። እንደምታዩት ይሄ ቁምሳጥንና እዚህ ጋር ያለው አልጋ የአንድ ሰው ነው። እንደምታዩት በአንድ አይነት ዲዛይንም ነው ማለት ነው የተሰራው ተመልካቻችን። ውስጡ ላይም እንደምታዩት በምታዩት መልኩ ነው። በሮቹ ላይ ከውስጥ ነው መስታወት የተደረገበት እንደምታዩት መደርደሪያ የሆነ ነው። በዚህኛው በኩል ደግሞ ሁኔታ መደርደሪያ ነው። መስቀያ መሀከል ላይ ያለው ነው ማለት ነው መስቀያ የተደረገለት ይሄንኛውም ልክ እንደዛው ነው አሰራሩ ግን መስታወቱ ከውጭ በኩል ነው ማለት ነው። ይሄ ማለት እንግዲህ ኮስሞቲክስ አስፈልገንም ማለት ነው። ይሄ ማለት መዋቢያ አስፈልገንም፣ ውጭ ላይ እንደፈለግን መዋቢያውን በቀላሉ ማግኘት እንችላለን ማለት ነው። ዳርና ዳሩ እንዳለ መደርደሪያ፣ መካከሉ መስቀያ ነው ማለት ነው። እዚህ ጋር ደግሞ የምታዩት ተመልካቻችን ባለ ሁለት ተከፋች፣ ይሄም እንደዛ ዋጋው ይቀንሳል ማለት ነው። መደርደሪያ ተሰርቶለታል፣ አንድ ደግሞ የመስቀያ አድርጎ ተሰርቶለታል እንደምታዩት ይሄም ከውስጥ በኩል መዋቢያ መስታወት አለው ማለት ነው። በራችንን ከፍተን በስነ ስርዓት ውስጥ ላይ እንዋባለን ማለት ነው። በዚህ አይነት አሁናዊ ዋጋቸው 17 ሺ ብር ነው። በሁለት በር ከተሰራ 17 ሺ ብር ነው። ያንኛው በሶስት በር ከተሰራ 30 ሺ ብር ነው ማለት ነው። እዚህ ጋር ጋ ደግሞ ተመልካቻችን ባለ ኪችን ካቢኔቱ ነው ማለት ነው። ይሄ ኪችን ካቢኔት እንግዲህ በኤምዲኤፍ የተሰራ ኪችን ካቢኔት ነው። የሚያምር ዲዛይን ነው። ስለዚህ ከለሩም እንደምታዩት በነጭ ከለር ነው የተሰራው። ቤት የሚያፈታ ሰርጎ ነው የተሰራው ስለዚህ ይሄ የምታዩት ኪችን ካቢኔት አሁን አይ ዋጋው 26000 ብር ነው። በዛ አይነት ተሰርቶ ማለት ነው። ተመልካቻችን ዲዛይኑን መቀየር ይቻላል፣ ማተለቅ ይቻላል። በምታተልቁበትና ዲዛይኑን በምቀይሩበት ሰዓት ዋጋው ወይ ከፍ ወይ ዝቅ ሊል ይችላል እንደ ጥራቱ ማለት ነው። ስለዚህ ተመልካቻችን ዋጋቸው ይሄን ይመስላል ማለት ነው። የቁም ሳጥኖችን ዋጋ ነግሬያችኋለሁ፣ የኪችን ካቢኔቱን ዋጋ ነግሬያችኋለሁ፣ የሜትር ከሃምሳ አልጋና የሜትር ከሃያ ዋጋዎችንም ነግሬያችኋለሁ ማለት ነው። ስለዚህ እኛ ጋር የሚሰሩበት እቃዎች እንግዲህ እኛ ጋር ስታዙ ኤሚዲኤፎቹ የዱከም ኤሚዲኤፍ የሚባሉ ናቸው። አረቢያ መጅልስን ስራ ነግያቸዋለው በምን አይነት ቦንድድ እንደምንሰራ። ስለዚህ በፈርኒቸሩ በኩል ደግሞ ኤሚዲኤፎቻችን የዱከም ኤሚዲኤፍ የሚባሉ ናቸው። ኢንሻአላህ በፈርኒቸሩ በኩል እኛ ጋር የምታዟቸው ፈርኒቸሮች የአንድ አመት ዋስትና አላቸው። እኛ ጋር የምታዟቸው አረቢያ መጅሊሶች እንደዛው የአንድ አመት ዋስትና አላቸው። አረቢያ መጅሊሶችንና ፈርኒቸሮችን አዛቸው፣ ኤሌክትሮኒክስ እቃዎችን እንድንገዛላችሁ ስታዙን ደግሞ ኤሌክትሮኒክስ እቃዎችን ደግሞ ከምንገዛበት ቦታ ዋስትና ወስደን እንደዛው ዋስትናውን ተቀብለን ነው ማለት ነው የምንገዛላቸው። ኤሌክትሮኒክስ እቃዎች እኛ ጋር ደግሞ የመጅሊሶችና የፈርኒቸሮች እቃዎችን እናቀርብላችኋለን ማለት ነው። ስለዚህ የአንዳንድ አመት ዋስትና አላቸው። ይሄ አልጋ ለምሳሌ ሰው ካልፋቀው በተለያየ ምክንያት ከተፈለቀቀ የተለየ ነገር ካሳየና የሚበላሽ ከሆነ የአንድ አመት ዋስትና አለን ማለት ነው፣ ተመልካቻችን። ስለዚህ የፈርኒቸር እቃዎችን በዚህ መልኩ ነው ማለት ነው የምንሰራላችሁ። ሌላው ነገር እንደነገርኳችሁ ፈርኒቸሮችን በእቁብ መግባት የምትፈልጉ እህትና ወንድሞቻችን አስር ሰዎችን ብቻ ነው በፈርኒቸር የምንይዘው። ስለዚህ ከስር በሚገኘው በዋትሳፕ እና በኢሞ ቁጥራችን አናግሩን። በየወሩ አስር ሺህ ብር በምትኖሩበት አገር ላይ ቀላል ነው የሚሆነው። ለምሳሌ ሺህ ብር እንኳን ብትቀጠሉ በወር ሶስት መቶ ብር ብትቀንሱ፣ በየወሩ ሰባት መቶ ብሩን ደግሞ ለሌላ ለትልቅ ዓላማ አውላችሁት፣ ሶስት መቶ ብሩን ደግሞ ቤታችሁን ማስዋብ ትችላላችሁ፣ በፈርኒቸር ማለት ነው። ስለዚህ ቁጥራችን ከስር ይገኛል። በዋትሳፕ እና በኢሞ ቁጥራችን አናግሩን።